አንድ አምላክ በሆነ በአብ ወልድ መንፈስ ቅዱስ ስም ሰኔ አስራ ስምንት በዚች ቀን ከአባቶች ሊቃነ ጳጳሳት ቁጥር 45ኛ የሆነ የእስከንድሪያ ሊቀ ጳጳሳት አባ ድምያኖስ አረፈ። ይህም አባት በአስኬትስ በአባ የሆነ ሳጺር ገዳም ከታናሽነቱ ጀምሮ መነኮሰ። 17 ዓመት ያህልም የተጋደለ ኑሮ ዲቆና ተሾመ። ከዚህም በኋላ በታርኖ ወደ ተባለ ገዳም ሄደ። ይኸውም የአባቶች ገዳም ማለት ነው። እርሱም በእስክንድሪያ ምዕራብ ያለ ነው። እንደ ገዳማውያንም ገድል በውስጡ ተጠምዶ የተጋደለ ኖረ። ከእርሱ አስቀድሞ የነበረ አባ ጴጥሮስ ሊቀ ጵጵስና በተሾመ ጊዜ በሊቀ ጵጵስናው ስራ የሚራዳውና በስራው ሁሉ የሚያማክረው ስለ ቤተክርስቲያን ጠበቃ አዋቂ ሰው ፈለገ። ይህንንም አባ ድምያኖስን ሰዎች በበጎ ስራ ሁሉና በእውቀቱ ያመሰግኑታል። ስለዚህም ወደ እርሱ ወሰደውና በሊቀ ጵስና ስራው የተራዳው ከእርሱ ጋር እንዲቀመጥ አደረገው። እርሱም ትእዛዙን ተቀብሎ ከእርሱ ጋር ተቀመጠ። ሰዎች ሁሉ ወደዱት። አባ ጴጥሮስም ባረፈ ጊዜ ኤጲስቆጶሳትና አዋቂዎች ሊቃውንት በአንድ ምክር ተስማምተው በእስክንድርያ ከተማ ይህ አባት ደሚያኖስ ሊቀጵስና ሾሙት። ለአገልግሎቱም ጽሙድ ሆነ። በመልካም ስራ ሁሉ ጸንቶ ኖረ። ሁልጊዜም ድርሰቶችና መልእክቶችን እየጻፈ ወደ ሀገር ሁሉና ወደ ቤተ ክርስቲያናት ሁሉ ይልክ ነበረ። በአጽት ገዳም በአባ መቃርስ ደብር ከነጣቂ ከካዲ ወገን የሆኑ አርሰኒን የሚሏቸው መናፍቃን ነበሩ። እነርሱም በሚቆርቡበት ቀን በሌሊት ወይን ይጠጣሉ። በማግስቱም ቅዱስ ቁርባኑን ይቀበላሉ። እነርሱ ጌታችን በመጀመሪያ ህብስቱን ከመፈተቱ በፊት በኋላም ህብስቱን ከሰጣቸው በኋላ ሁለት ጊዜ ጽዋ እንደሰጣቸው በሉቃስ ወንጌል ተጽፎ ያለው ምክንያት ያደርጋሉ እና ይህም አባት አባ ድምያኖስ ስህተታቸውን ገለጠላቸው። የፊተኛው ጽዋ ካለፈው ከኦሪቱ ፋሲካ ምሳሌ እንደሆነም አስረዳቸው። አዲሱም የአባቶቻችን ሐዋርያት ቀኖናና ሕግ ግን የመሬታችን የስጋውንና የደሙን የሚቀበር ሁሉ ከመብል ከመጠጥ ይጠበቅ ዘንድ ከቁርባን አስቀድመው ምንምን እንዳይቀምስ ያዛል። ከእርሳቸውም ውስጥ ስህተታቸውን ተመልሶ ንስሐ ገቡና የታዘዙለት አሉ። ያልተመልሱትን ግን አውግዞ ከምእመናን አንድነት ለይቶ አባረራቸው። በዚህ በአባ ድምያኖስ ዘመን የአንጾኪያ ሊቀ ጳጳሳት ቴዎድሮስ አረፈ። በእርሱ ፈንታም ስላሴን ስም ፈጽሞ የማያወሳ አንድ እግዚአብሔር ብቻ ይላል እንጂ በልዩ ሶስትነቱ የማያምን መላፈቅ ሰው ተሾመ። የከፋች ሃይማኖቱንም የምትገልጽ መልእክት ወደዚህ አባት ድምያኖስ ላከ። አባት ድምያኖስም ባነበባት ጊዜ እጅግ አዘነ። በመልእክቱ ውስጥ እግዚአብሔር አንድ ገጽ ብቻ እንደሆነ ያዋሳል እንጂ የልዩ ሶስትነቱን ስም የሚያወሳ አላገኘምና ይህም አባት ድምያኖስ የስላሴን በመለኮት አንድነታቸው በገጽ በአካልና በግብር ሶስትነታቸውን ከቅዱሳት መጽሐፍ ጠቅሶ ለዚህ መናፍቅ መልእክት ጻፈለት። ደግሞም እንዲህ አለው፣ ለእግዚአብሔር ዓለም ሳይፈጠር ከእርሱ ጋራ የነበረ ጥንት ፍጻሜ የለው አካላዊ ቃል አካላዊ ህይወት አለው። ይህም ችም ምስጢርና እውቀትን የተመላች መልእክት ለአንጾኪያ ሊቀ ጳጳስና ወደ ተሾመ ወደዚያ መናፍቅ በደረሰች ጊዜ ትርጓሚዋን ያውቅ ዘንድ የልቡን ድንቁርና የአእምሮን ጉድለት አለቀቀውም። ነገር ግን በክደቱ ጸና። አባ ድምያኖስም ከዚህ መናፍቅ አንድነት ተለየ። ማህበሩንም በቅዳሴና በጸሎት ጊዜ ይህ ከሃዲ እስኪሞት ድረስ 20 ዓመት ስሙን እንዳይጠሩ አዘዛቸው። ይህም አባት ድምያኖስ በጠቅሳሶቹና በመልክቶቹ መንጋውን እየጠበቀ 43 ዓመት ያህል ከኖረ በኋላ በጎርጅና ከደረሰ እግዚአብሔርም ካገለገለ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዛለሙ አሜን። በዚችም ቀን የሰማዕቱ የኤስድሮስ መታሰቢያ ነው። በረከቱም ትድረሰን ለዛለሙ አሜን።